አሰላሙ አሌይኩም አርህማቱላ በረካቱ ተከበራችው ማመር ቤተሰብ ወይ እንዴት ናችሁ ሰላም ናችሁ ወይ አልሐምዱሊላሂ እንዴት ናችሁ ስራ ውሎ እንዴት ይዟችኋል እንዴና አከራርም እንዲህ በቪዲዮ ቪዲዮ ዝም ብያለ ላይቭ ላይ እንደዚህ ሰርች አላውቅም አንድ ቪዲዮ ግን ሰርች አላውቅም ቆይቷል አሁን ግን ላይቭ ላይም እንደዚህ መዝለቁን ስለተውኩኝ መድሬ ምን እንደሚወራ እራሱ ግራ ገብቶኛል ያው ላይቭ ላይ እየገባሁኝ ነበረ ግን አሁን አላውቅም ያላውቀም አቻው ለውዶቼ እንዴ እናችሁ ሰላም ናችሁ ኒ አልহামዱሊላ እና ሰብስክራይብ ያረጋችሁ ሰብስክራይብ ያረጋችሁ አበረታቱኝ ላይክ ሼር ያረጋችሁ አበረታቱኝ ዶቼ ያው ዩቲዩብን ተቀብሎኝ ተቀብያለሁ ምናም በየ እንደዚህ በቪዲዮ አልወጣ እናንተም ተታችሁኛል ማለት አበረታቱኝ። እየለፋ ነው፣ ብዙ እየለፋውብን ነው። አሁን ደግሞ አልሐምዱሊላህ ዩቱብ ስለተቀበለኝ ተቀበለኝ። እኔማ ተስፋ ቆርጨው ተወው ነበረ፣ ግን አልሐምዱሊላህ ተቀብሎኛል። አሁን ግን እይታ ስለሌለው ኦዲን ቪዲዮዬን እንደገና ደግሞ ደህና ደህና ቪዲዮ መሰራለሁ። ስራ ቦታ ስለሆንኩኝ አልተመቸኝም እንደ ቪዲዮ ለመስራት ላቻ ብዶች እያበረታቱኝ አሁን ራሱ የጨነቀኝ ጊዜ ነው። ላይ ላ መግባት ዝም ብዬ ቪዲዮ ለስራ እናደርጋት ብዬ ነው እንጂ ማዋጋው ራሱ እንዲ ማድሪ ይጠፋኛል፣ የሚወራው ራሱ እና አበረታቱኝ። ቪዲዮን እያያችሁልኝ ቢያንስ አስር ደቂቃ ካያችሁ በቂ ነው፣ ማስታወቂያውን ሳታሳልፉ ማለት ነው እና እንደዛ ነው፣ እያበረታታችሁኝ ኮመንት እየሰጣችሁ እያበረታቱኝ

ሰብስክራይብ ብታደርጉኝ ራሱ ሰብስክራይብ የጨመረው እነዛን ሻንጉሊቶች ስለሰጠም ነው እንጂ ሰብስክራይብ የሚያደርገኝ ሰው የለም። ሰዓቴ ያን የሞላልኝ እነዛን ሰውዬ ነው። አልሙሄም ማበረታት አትከፍሉበትም። ላይ ብንስገባ ማዕታችሁ አስር ደቂቃ አምስት ደቂቃ አይታችሁ ትወጣላችሁ። ደግሞ እንዲሁ ወጣ አስር ሌና ቪዲዮ ሰራለሁኝ አሁን ግን ለመስራት አልተመቸኝም። አረቢ ቁጭ ብዬ እንዲህ ታደርጊ ለስራ እላቸዋለሁ። ውዶችዬ እንደገና ደግሞ ደስ አዲስ ነገር ምን ኢትዮጵያ የምትተላከልኝ ነው እለቃለሁ። ማለት አጫጭር ነው። የኢትዮጵያ የተላከልኝ ቪዲዮ ነበረ፣ ግን አጫጭር ስለሆነ እንዲህ ደግሞ አጋጥሜ ለመልቀቅ አላውቅበትም። አስተፍርለሁ እና እንደዛ ነው መቼም አበረታቱ አለሁኝ የሚወራውንም አላውቀውም። እንዲሁም አንዳንዶቻችሁ ደግሞ አትሳዴቡ፣ የመጣችሁ ሰው አትሰዴቡ። የስዲብ ሱስ ያለባችሁ ሰ ነው እናንተን ስለሰደባችሁኝ የሚጨምር የሚቀንስብኝ ነገር የለም። አፋችሁን እንትን ብላችሁ ትቀራላችሁ። ሰውን መሳዴቡ ጥሩ አይደለም። አትሳዴቡ! እናንተ ስትሰደቡ ደግሞ ለእኔ ብርታት ነው የሚሆነኝ። አንደኛ አጅሬ እንት አጅሬ እንትን ወንጀላችሁን የእኔ ወንጀል ትማጡልኛላችሁ። ሁለተኛ እንደገና እኔ ደግሞ እሰራባችኋለሁ፣ እንደዚህ የሥራ መክፈቻ ትሆኑኛላችሁ። እናንተ ስትሰደቡ ማለት ነው። ያው ዲፍረሱ ስለሌለኝ ነው እንጂ ይቱብ ለሚሰራ ሰው የሚሰደብ ሰው ነው የሚያበረታታው። ስለዚህ ኮመንት ለኮመንት ኮመንት እየደያችሁ እየተስለፈለካችሁ አትሰደዱ፣ ትከስራላችሁ። እናንተ የሰው ወንጀል መከታተል የሰውን አይብ እንደዚህ እንደዚህ ለማለት አትቸኩሉ ነው። አልሐምዱሊላህ፣ ምንም ነገር የለብኝም ሰውም ጋር ተጣልቼ ተሰድያ ድቤም እንደዚህ ያስቀየርኩት ስለሌለኝ ግን ማንነታችሁ እየደበቃችሁ እየመጣችሁ አትስለፈለኩም ምንም ብትሉኝ ምን እኔ የሚቀንስብኝ የሚጨምርብኝ ነገር የለም፣ የሚጨምርልኝ ነገር የለም። ስድባችሁን ነው የምትሰደቡ፣ የሰደባችሁን ሰው ይሰራላችሁ ለእናንተ ነው። እና የትውን ደግሞ መወዱኝ እያያችሁልኝ ሰአቴ አልሐምዱሊላ ሞልቶ ሞኔታይዝም ያለው ግን ያው እንደዚህ አሁን የአካውንት ቁጥር እንዲያስገባ አስር ዶላር ሲቆጥር ነው የሚገባ አንዴ መሀል ይቆጥር አይችልም። ስለዚህ ቪዲዮ ማስታወቂያ ሳታሳልፉ ውልኝ እላቸዋለሁኝ። እንዴ ለፍችበታለሁ ያው እናንተም እንደዛ ነው እላቸዋለሁኝ። አስር ደቂቃ እንዲሞላ ብዬ ነበረ የማወራው ጠፋኝ። ምን አወራለሁኝ? የማወራው ጠፋኝ። ስልኬን እየተፈረሽኩኝ አስር ደቂቃ ይሞላል። እራሳችሁ ጉዳይ ተው፣ ተላያችሁ አይመለከተኝም።

ወላይ ላይብ ላይ መግባት ይሻላል። ላይብ ላይ እንደዚህ ኮመንት እያነበቡናም ቪዲዮ ለመስራት ይመቻል ነው ያኔ። አሁን ግን ዝም ብዬ እንደዚህ እብድ ነው የሚመስለኝ፣ ራሴን ራስ እንዲ እብድ ነው የማየው። ብቻን እያዋጋሁ ነው እንደ እያልኩኝ ማለት ነው እንግዲህ። የቪዲዮ ከተለቀቀም ለቀዋለሁኝ፣ አስጠላም ብያለ ከተውኩትም እንግዲህ ተዋዋለሁኝ ማለት ነው። አሁን ላይብ ለገባ ነበረ ትመጡ ከሆነ አሁን ይህን ቪዲዮ

በኢዲ ሙዝሙክር አልተሳካልኝም። ስለዚህ ምንድነው የኔ አማራጭ እና ኢትዮጵያን ብቻ እንዲሰራበት ቪዲዮ እንዲሰራ ዴና ዴና ቪዲዮ እየለቀኩ ቤታችሁን ሰርቶ ማሳያውንም ወለቅ እያውንም ምናምኑም እየቀራረቅኩ እንዲሄፍላችሁ ኢትዮጵያ እንዲሄድ ማለት ነው። ዩቱቡ ምናልባት የእውነት የሚከፍል ያፍል ከሆነ ሌሆንና ካልከፈለ

አጥረግርጉኝ እኔም ቪዲዮ እሰራባቸዋለሁ። ችግር የለው እንደገና ደግሞ ማና አንዲት በጣም ስደበች ልጅ አንዲት እንኳን ተገኝታለ አንዲቱ አልተገኘም የቲክቶኳን ትመለጥፈዋለሁ ማለጥከዋለሁ ነው የች ልጅ የሚያውቅ ሰው የአምሳ ብር ካርድ ይሰጣቸዋለሁ። ወላሂ ብያለሁ። የአምሳ ብር ካርድ የች ልጅ የሚያውቅ ሰው የች ልጅ ስደበችኝ ልጅ የሚያውቅ ሰው

በማስረጃ በውስጥ የተጣጠፋችሁት ካሌናት የምትሆኝ ከሆነ በዋትስአፕ በታች መቼም ታውቁኛላችሁ። እኛ ሀገር ሰዎች የአምሳ ብር ቢጣ ቀሰጣቸዋል ነው። ቢያንስ እሷ ጋር ምንም ልላት ሳይሆን የዛን ያህል የምትጣላኝ በጣም መምጣላሽ ብላለ የምትጣላኝ ሰው ማን እንዲሆነ ማወቅ አለብኝ እና እንደዛ ነው እላቸዋለሁ። ሚዲዎች እዬ ቪዲዮን እስከ መጨረሻው አይታችሁ ላይክ አርጋችሁ ኮመንት አስቀምጡልኝ አላችኋለሁ። ልጆቼ ስቆይ ዘይሊ ላሳያችሁ እንጂ ቪዲዮ ሳያበቃ ቪዲዮ ሳይ አበቃ መቼም ነው፣ እንደዚህ ነው። ስማ ከታያችሁ፣ ለነገሩ ለእናንተ አይታያችሁ

በጣም ከባድ ነው። ያዘኝ እንዲያመሌ ነው የሚለው እዚህ ቲክቶክ ማለት ነው። ድሬሮ ቀንም ለቃለይ የምታውቋትም ከኖራችሁ ማለት ነው። እንዲህ ብር ምናምንም ለቃለይ አሁን ከይው እንደካላለዩ ማለት ነው የምታውቋት መጀመሪያ ፕሮፋይል ወዲማ ፕሮፋይል እንዲህ እዚህ

አዴም የሚባል ባለ ግብታ ነው የሚሆነው። አልዴ ብራሊ ባ የባሏ ስም ማለት ነው። እሱ አብሮ ባለባ ወንድ ኮመን ወንድ ቤት ሄዲያ ስተር ማጣ ማጣ ይቻ ነው ተሰደ ያደ ማለት ነው። እኔ ለወንድ ወንዲ ቤት የምትሰደብኩ ወንዲ ምስ ተሰደ አግኝቻ ነው ተሰደ ያደብ ነው እና ማላቸዋለሁ። እንደዛ ነው በመጨረሻ አልፈለኩት ወጋ ወጋ። አስር ደቂቃ ይቀን እንዲሞላ ብዬ ማለት ነው። እኔ በሚዲያ እንዲ ብዬ ለማውራት አልፈለኩም። ቆይል እንደገና የረሳሁትን ነገር ረስቼው ነበር። ስምንት ቀን አልፎታል። በእንዴት ትዝ ያለኝ ያለኝ የረሳሁትን ነገር አስታወስኩኝ ዛሬ ድረሴ እኔ ማል አላሰቻ ነበረ ያረባለህ ው አጋልጣት ና ይችል ይችል ያውቅያት ብዬ ነበረ። ምችም ያላለችኝ ስድብ የላትም የቀራን ነገር የለም በጣም ነው ምጣላችሁ ብላለች አብረን ጃዛ ቤት የለቀቁበትን ቤት እናንተና ዲና እንደለቀቅሽ ደስ ብሎናል፣ ብላለች ቤል ልጅ በጣም ደስ ብሏቸዋል፣ አንቺ በመልቀቅሽ አለኝ። ያኔ ሰው ሰም እንዳልጠራ ብዬ ነው። ጃዛ ቤት የከረምኩበትን ቤት እናንተ ታውቃላችሁ፣ ስንት አመት አስር አመት የኖርኩበት ቤት። በጣም ነው የሚጠሉሽ አለኝ። እኔ አልሐምዱሊላህ፣ ደሞ በጣም ነው የሚወዱኝ፣ ወመሻአላ። እኔም በጣም ነው ወዲያቸው፣ ግን በጣም ተደስተናል ብላለ ነኝ ጃዛ ቤት ሊትሁን ሌላ ለይ